ለማስጠለን የተከበራችሁ ተመልካቾች የህብራዊነት ድምፅ ከሆነው የደቡብ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ብሩክ ፋንታ ነኝ፣ አብራችሁን ቆዩ። የአካባቢ ጥበቃ ስራ የቅንጦት ሳይሆን መሰረታዊ የኑሮ ዘይቤን የሚያሳልጥ በመሆኑ ተረባርቦ መስራት እንደሚገባ በምክትል ጠቅላይ ሚኒስትር ማድረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ አሳሰቡ። ሁለተኛው ዙር የጽዱ ኢትዮጵያ ማስጀመሪያ መርሃ ግብር በአዲስ አበባ ከተማ ተካሂዷል። ባየበልስቲ የጽዱ ኢትዮጵያ ንቅናቄ ብክለትን በመከላከል ንጽህናው የተጠበቀ አካባቢ ለመፍጠር ያለመ ኢኒሽቲቭ ነው። ባለፈው ዓመትም ብክለት ይብቃ ውበት ይንቃ በሚል በተሰራው የንቅናቄ ስራም ውጤት መመዝገብ ችሏል። የፌዴራል አካባቢ ጥበቃ ባለስልጣን የሚመራው ሁለተኛው ዙር የአካባቢ ብክለትን የመከላከል ሀገራዊ ንቅናቄ በአዲስ አበባ ከተማ በይፋ ተጀምሯል። በማስጀመሪያ መርሃ ግብሩ በምክትል ጠቅላይ ሚኒስትር ማድረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራ፣ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ፣ የክልል ርዕሳነ መስተዳድሮችና ተጋባዥ እንግዶች ተገኝተዋል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ በዚህ ወቅት እንዳሉት ንቅናቄው በሁለቱ ከተማ አስተዳደሮችና በሁሉም ክልሎች ለተከታታይ ስድስት ወራት ይቀጥላል ብለዋል። በሰኔ ወር የፕላስቲክ ብክለትን መከላከል፣ በሐምሌ ወር ላይ የአፈርና የውሃ ብክለትን መከላከል፣ በነሐሴ ወር ላይ የአየር ብክለትን መከላከል፣ በመስከረም ወር ላይ የቆሻሻ አያያዝና አወጋገድ ላይ ያተኮረ፣ በጥቅምት ወር ላይ ብዙ ያልተነገረለት ብዙ መወያየት የሚገባን የድምፅ ብክለትን መከላከል አንዱ ርዕስ ሆኖ ይቀጥላል። በህዳር ወር የአካባቢና ማህበራዊ ተጽዕኖ ግምገማ በሁሉም ፕሮጀክቶች በመንግስትም በግልም በሚለሙ ፕሮጀክቶች ተፈጻሚ እንዲሆን የሚያግዝ የያዘ ንቅናቄ ነው። ከግንቦ 30 ቀን 2017 ዓ.ም ጀምሮ የሚተገበረው ይህ ፕሮጀክት የኬሚካልና የፕላስቲክ አወጋገድ ስርዓት ፈር የሚይዝበት ይሆናል። የተጀመረው የጽዱ ኢትዮጵያ ንቅናቄ ቅንጦት ሳይሆን አካባቢያዊ መብት መሆኑን የጠቀሱት ዳይሬክተሯም በዚህም በቀጥታ ከ15 ሚሊዮን በላይ ህዝብ ተሳታፊ ይሆናል ብለዋል። በዚህም ንቅናቄ ከ15 ሚሊዮን ህዝብ በላይ በገጽ ለገጽ እንዲሁም ከ50 ሚሊዮን ህዝብ በላይ በሚዲያና በኢንፎርማል ኢንጌጅመንቶች ተሳታፊ እንዲሆኑ ይደረጋል። ጽዱ ኢትዮጵያን ባህል ማድረግ ንቅናቄ የአንድ ቀን ጉዳይ ሳይሆን የረዥም ጉዞ የማስጀመሪያ ቀን ነው። ለዚህም እውን መሆን የግሉ ዘርፍ፣ የሲቪክስ ማህበራት፣ የዓለም አቀፍ የልማት አጋሮች የአብረውን ጉዞ የሚጀምሩበት ቀን ነው። አረንጓዴ ኢትዮጵያን የመፍጠር እቅድ የአንድ ተቋም ኃላፊነት ብቻ ባለመሆኑ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ትምህርት ቤቶችና ሌሎች ተቋማትም የበኩላቸውን እንዲወጡም ጠይቀዋል። በዘርፉ በአዲስ አበባ ከተማ የመጣው ለውጥ አመርቂ ነው ያሉት የከተማ አስተዳደሩ ከንቲባ ዳነች አቤቤም ለጽዱ ለጽድ ኢትዮጵያውን መሆን የበኩላቸውን እየተወጡ ስለመሆኑ ተናግረዋል። ዘመናዊ ፍሳሽና የደረቅ ቆሻሻ አወጋገድ እንዲሁም የብክለት መከላከል ደንብ በማውጣት በተግባር ላይ አውለናል። በጽዱ ኢትዮጵያ ኢኒሽቲቭ 454 የህዝብ ንጽህና መጠበቂያ ወይም መጸዳጃ ቤቶችን ገንብተን ለህዝብ አገልግሎት ክፍት ማድረግ ችለናል። 15 ትልልቅና መካከለኛ ዘመናዊ የፍሳሽ ማጣሪያ ጣቢያዎችንም አጠናቀን ወደ አገልግሎት በማስገባታችን የከተማዋ ነዋሪዎችም ሆኑ በታችኛው ተፋሰስ የሚኖሩ ነዋሪዎች ከሚደርስባቸውም የብክለት ችግርና አደጋ ለመታደግ ተችሏል። በኮሌደር ለማስረውም የህጻናት መጫወቻ መዝናኛ ስፍራዎች፣ የእግረኛ መንገዶች፣ የሳይክል መንገዶችና መሰል ተግባራት ላይ ዘመን ተሻጋሪ ስራም እየተሰራ ነው ብለዋል። ነገር ግን አሁንም ቀሪ ስራዎችን ለመተግበር ተጨማሪ ጥረት ይጠይቃልም ነው ያሉት። ይህ መልካም ጅማሮ እንደ ተጠበቀ ሆኖ የደረቅ ቆሻሻ አወጋገር ስርዓት፣ ቆሻሻን በየቦታው የመጣል ያልተሻሻለ ባህል፣ በየቦታው መጸዳዳትና የድምጽ ብክለት መከላከል ላይ ገና የባህል ለውጥ ስላላመጣን የሕዝቡን ባለቤትነትና ተሳትፎ በማሳደግ ከዚህ በላይ ጥረታችንን እንቀጥላለን። የአየር ንብረት ለውጥ አሁን ላይ የዓለም ፈተና እየሆነ በመምጣቱም ጽዱ ኢትዮጵያና የአረንጓዴ አሻራን መተግበር አማራጭ የሌለው ስለመሆኑ ተመላክቷል። መርሃ ግብሩን በይፋ ያስጀመሩት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራ የጽዱ ኢትዮጵያ መርሃ ግብር ጤናማ ትውልድን በመፍጠር መልካም ገጽታን የሚገነባና የኢንቨስትመንት የቱሪዝምና የዲፕሎማሲ ሀገራዊ ጥቅሞችን የሚያስጠብቅ ነው ብለዋል። በንቅናቄውም ትኩረት የሚሰጣቸውን ነጥቦች ጠቃቅሰዋል። የጽዳት ባህል ከልጅነት ጀምሮ እንዲያዝ የሚያስችልና የአካይን ንጽህና መጠበቅ የዜጎች የዕለት ተዕለት ግዴታቸው እንደሆነ በጥልቅ የሚያሰርጽ የትምህርትና የግንዛቤ ማስጨበጫ መርሃ ግብርን በስፋት መተግበር ያስፈልጋል። ሁለተኛው የማህበረሰብ ተሳትፎን ማጎልበት የሀገር ሽማግሌዎች፣ የሃይማኖት ተቋማት፣ የመንግስት ተቋማት፣ የግል ዘርፍ ተማሪዎች፣ መምህራን፣ ወጣቶችና ሴቶች፣ ተጽዕኖ ፈጣሪዎች፣ የሚዲያ ተቋማት፣ ዩኒቨርሲቲዎች፣ ሁሉም በመኖሪያው፣ በመስሪያው፣ በመማሪያው፣ በመዝናኛው ወዘተ አካባቢውን ጽዳት በጋራ የመጠበቅ ኃላፊነት እንዲሰማው የሚያደርግ ቋሚ ስርዓት ማበጀትን። ሶስተኛው የህግና የስርዓት ተገዥነትን ማጠናከር፣ የአካባቢ ብክለትን ለመከላከልና ንጽህናን ለማበረታታት ጠንካራ ህጎችን በማውጣትና በአግባቡ በመተግበር ተጠያቂነትን ማስፈን ያስፈልጋል። አራተኛው መልካም ለሰሩት እውቅና መስጠት፣ በጽዳትና ከይጥበቃ ዘርፍ መልካም ለሰሩ ግለሰቦች፣ ቤተሰቦች፣ ማህበረሰቦችና ተቋማት እውቅና መስጠት አስፈላጊ ነው። ባለፉት ሰባት ዓመታት በዘርፉ በርካታ ለውጦች መምጣታቸውን ያወሱት አቶ አደንፋራ ይህ ንቅናቄ ዳር እንዲደርስ የጋራ ርብርብ ይጠይቃልም ሲሉ አሳስበዋል። ስለሆነም መላው የሀገራችን ህዝብ ጤናማና ምርታማ ትውልድ ለመፍጠርና ሀገራዊ ክብርን ለመጎናጸፍ የሚያስችለንን ጽዱ ኢትዮጵያን የመፍጠር መሻታችንን ለማሳካት የድርሻችሁን እንድትወጡ ጥሬን አቀርባለሁ። በተለይም በየደረጃው ያላቸው አመራሮች እንደ ግለሰብም ሆነ እንደ ተቋም ግንባር ቀደም በመሆን ለሌሎች አርያ እንድትሆኑ አደራ ማለት እፈልጋለሁ። በኮሬና በጉጂ ዞን አካባቢ በተደጋጋሚ የሚከሰተውን የጸጥታ ችግር ለመፍታት ከኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ጋር ንግግር መጀመሩን የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላውን ከበደ ገለጹ። ርዕሰ መስተዳደሩ ይህን ያሉት ከኮሬ ዞን ነዋሪዎች ጋር በተለያዩ ጉዳዮች ዙሪያ በኬሌ ከተማ በተወያዩበት ወቅት ነው። ሲሳይ ደበበ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላውን ከበደ ከኮሬዞን ነዋሪዎች ጋር ባደረጉት ውይይት የአካባቢው ሰላም በአስተማማኝ ሁኔታ መረጋገጥ እንዳለበት ተነስቷል። ለዚህም ሁለቱ ክልሎች ተቀራርበው ሊነጋገሩ እንደሚገባ ተጠይቋል። ርዕሰ መስተዳድሩም ከኦሮሚያ ክልል ፕሬዚዳንት ጋር በአካባቢው ጸጥታ ጉዳይ ላይ መነጋገራቸውን ይፋ አድርገዋል። የእርሻ መሬት ቅድም የተባለው ሰዎች ሰፍረው ተገኙበት አካባቢ ሁሉ ተለቆ ተፈናቅሎ ያለበት ሁኔታ ለሕዝባችንም ሆነ ለክልላችን አዲስ ስላይደለ አይደለ በሚዲያም እየተረዳችሁ አይነት ይኖራል የሚል ግምትም ስላለኝ መንግስታችን እሱን የአካባቢያችንን ነጻነት ለማስከበር ያለውን ቁርጠኝነት ቢያረጋግጥ የሚል ሀሳብን ለመስጠት ሞክራለሁ። ክልሉ ከክልል ጋር ዞኑ ከዞን ጋር ሆኖ ዘላቂ ሰላም እንዴት ቢመጣ ከወንድማች ወንድሞቻችን ጋር በሰላም ለመኖር ያን ምድር አርሰን ብንጠቀም ሌላ ማምረቻ ወይም ትራክተሮች እንዴት እናገኛለን? የሚል ጥያቄ በአርሶ አደር መካከል አለ። እንደ ኮሬ ዞን ህዝብ እነኚህ ለዘመናት አብሮ የነበሩትን ህዝቦች ሊያባሉ ሊያጣሉ የግጭት ነጋዴዎች የጸረ ሰላም ኃይሎች ገብቶ ችግር የፈጠሩትን በጋራ እንከላከላቸው ተብሎ በቅንጅት ተሰራ ያለ ስራ ውጤት እያመጣ ያሉ ይህ ውጤት ነው። አንጻራዊ የዛሬ 3 ሁለት አመት ከነበረበት አሁን እየተቀየረ እየተሻሻለ መጥቷል ብላችሁ እናንተ መሰከራችሁ፣ እኛም ያየ ነው። የእርሻ ስራ መደበኛ ስራዎች

ሰላም ባልተረጋገጠበት ቤት መሰራት ስለማይቻል ተብሎ በጋራ ተናበን ፔንድ ያደረግንበት እናቀበለ የዛሬ ላይ የግብርና ቢሮ ላ በነበርበት ጊዜ ማለት ነው። አሁን ሰላም እየመጣ ነው ያለው። ስለዚህ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚደንት ከክቡር ሽመልስ እና እኔ በጋራ ቁጭ ብለን ተነጋግረን እቅድ ያዘጋጀ ነው አለ። ይህን በጋራ እየፈታ እየፈታንነትበት በጣም ጥሩ የሆነ ግንኙነት ስላለን አጠናቀን የምንቀጥለው ነው። የመሰረተ ልማት ጥያቄዎች በነዋሪዎች የተነሱ ሲሆን ረጅም ጊዜ ያስቆጠሩ የመንገድ ስራዎች ዳግም እንዲጀመሩ ተጠይቋል። ከፍሳገነት ከለ እስከ ደርባ ቀበሌ ድረስ የተጀመረው ወረዳን ከወረዳ ጋር ዞንን ከዞን ጋር ቀበሌን ከወረዳ ጋር የሚያገናኝ ተራሽ መንገድ ሲሰራ የነበረው የቆመበት ሁኔታ አለ። ለኮር እየተሰራ ነው የሚባለው ይሄ መንገድ ዘመን አስቆጠረ ዕድሜ ፈጀ እንጂ ልማቱን አላየ ነው። ይህ የሚባለው ወደ ሳርማላ ወረዳ የሚወስደው መንገድ ማለት ነው። የክልል መንገዶች እና የድልድይ ጋር ተያዛሉ ጉዳዮች በእርግጥ እዚህ ዞን ላይ በጣም በርካታ ስትራክቸሮች የድልድይ ስራዎች ተጀምሮ የቆሙ ጫፍ አድርሰው በትንሽ ምክንያት የቆሙትን ለማስጨረስ እኛ አሁን መጨረስ የምንችላቸውን ለይተን እንጨርስ። መጨረስ የማንችላቸው ከእኛ አቅም በላይ የሆኑትን በተለይ ዘንድሮ 2017 ላይ በደንብ ከለየም በኋላ 2018 ቀዳሚ የምናደርጋቸው የትኞችን እናስቀድም የሚል ነገር በካቢኔ ተነጋግረ መልክ ለማስያዝ ለዚህ ነው ከእናንተ የምነሳውን ጥያቄ እኔ ብቻ መስማትም የለብኝም ብዬም የሌለብኝም ክቡር የክልላችን መንገድና ትራንስፖርት ቢሮ ኃላፊ አቶ ኃይለ ማርያም ተስፋይ እዚህ ቁጭ ብለው ከቅድም ጀምሮ የጻፉ ናቸውና ቀዳሚ ቀዳሚ አድርገው እሳቸው ይህን ጉዳይ ለማስፈጸም በደንብ ይዘዋል። የዲላ ዲስትሪክትን፣ የአራንጭ ዲስትሪክትን አሁን አዲስ ሌላ ዲስትሪክት እዚህ ኮንሶ አካባቢ ለማቋቋም እያሰብልን ሶስት ዲስትሪክቶች ይኖራሉ። ተናበው በእኛ ምንሰራቸው ትኩረት ሰተን ይሄ በተለይ በጣም ከፍተኛ ችግር ያለባቸው እንዳቅማችን የትኛውን እናስቀድም የሚለውን እኛም በቅል ይዘናል። የእናንተንም እንደ ግባት እንወስደው እንወስዳለን። የአዳሪ ትምህርት ቤት ግንባታ ለማስጀመር የመሰረተ ድንጋይ ቢጣልም ሳይጀመር እስካሁን መቆየቱ ተገቢ ያለመሆኑን ነዋሪዎች ያነሱ ሲሆን፣ ርዕሰ መስተዳድሩን በምላሻቸው የትምህርት ቤቱ ግንባታ በአጭር ጊዜ እንዲጀመር ከስምምነት መደረሱን አንስተዋል። በሀሳብ የበላይነት የሚያምንና የተረጋጋ የፖለቲካ ስርዓትና ባህል መገንባት ለሀገር እድገትና ብልጽግና ሚናው የላቀ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። ለተረጋጋ ፖለቲካዊ ስርዓትና ባህል ግንባታ የፖለቲካ ፓርቲዎች ሚና በሚል መሪ ቃል የተዘጋጀ የፖለቲካ ፓርቲዎች ክልላዊ ማጠቃለያ የውይይት መድረክ በቦንጋ ከተማ ተካሂዷል። መለሰ ገብሬ ከቦንጋ ቅርንጫፍ ላደረሰን ዘገባ ታጋይ ገብረ ሚካኤል። በውይይት መድረኩ ላይ የመክፈቻ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሹ ዋጌሾ እንደገለጹት በሀሳብ የበላይነት የሚያምንና የተረጋጋ የፖለቲካ ስርዓት መገንባት ለሀገር እድገትና ብልጽግና የላቀ ነው። መንግስትም አካታች የፖለቲካ ስነ ምህዳርን በማመቻቸት ለህብረ ብሔራዊ አንድነትና ለህዝቦች ተጠቃሚነት እየሰራ መሆኑን የገለጹት ርዕሰ መስተዳድሩ የተለያዩ የፖለቲካ ፓርቲዎችም ግልጽ የሆነ የፖለቲካ አጀንዳዎችን በመንደፍ ለጋራ ጥቅም እየተሰራ ነው ብለዋል። በጣም ግልጽ መነሻና መድረሻ የሚታወቅ ሂደቱም አሳታፊና አካታች የሆነ የፖለቲካ አስተሳሰብ በመቅረጽ በማራመድ የሰላም የልማትና የዲሞክራሲ ባህል ግንባታን ሂደት በእጅጉ ይደግፋል። የፖለቲካ ፓርቲዎች ማህበረሰባዊ ችግሮችን ነቅሶ በማውጣትና ለችግሮቹ የመፍትሄ አቅጣጫዎችንም በመጠቆም መንግስትና ማህበረሰብ መካከል እንደ ድልድይም ያገለግላል። የመወያያ ሰነዱን የክልሉ ፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ ግርማ ባሻ አቅርበው ውይይት ተደርጓል። በተደረገው ውይይትና ጉብኝት መደሰታቸውን የገለጹት የፖለቲካ ፓርቲዎች የጋራ ምክር ቤት ተወካዮች አካታችነት ያለውን የፖለቲካ ስነ ምህዳር በማስፋት ለህዝብ በሚጠቅሙ አማራጮች ላይ ተደጋግፎና ተመካክሮ ለመስራት በገዢው ፓርቲ በኩል እየተደረገ ያለው ጥረት የሚበረታታ መሆኑን አስረድተዋል። ሀገር የሚመራው ከየአቅጣጫው የሚነሱ የተለያዩ ሀሳቦች ተደራጅተውና ተቀናጅተው ለ ዝቦች በሚጠቅም መልኩ በመመካከልና በመደጋገፍ መሆኑን የገለጹት ደግሞ የክልሉ ምክትል ርዕሰ መስተዳድር እና የግብርና ቢሮ ኃላፊ አቶ ማስረሻ ብላቸው ናቸው። ከመልካም አስተዳደር ችግርና ከጸጥታ ጋር ተያይዞ የሚነሱ ሀሳቦችን በመውሰድና በጋራ በመስራት የተጀመረውን የብልጽግና ጉዞ ማሳካት አለብን ብለዋል። አቶ ማስረሻ ፖለቲካ ስነ እንዲሰፋ የተደረገው ነገር ቢኖር አይ ምንም እንኳን ቢሆን የመረጧቸቸው ሰዎች ባያሸንፉም እንኳን ድምፅ ስላላቸው ድምፃቸውን የሚመጥን ውክልና ይሰጣቸው በሚል ነው እየሰራን ያለ ነው። በዚህ ክልል ውስጥ ምናልባት በየአካባቢያችን የምናውቃቸው የተወሰኑ ሰዎች ሊሆኑ ይችላሉ እንጂ በየደረጃው ባለው መዋቅር ውስጥ የተፎካካሪ ፓርቲ አባላትን ወደ ስልጣን የምናመጣቸው ነገሮች ያሉ መሆኑን መውሰድ አለብን። በሀሳብና የሕግ የበላይነትን በማስከበር በህዝቦች መካከል መከባበርንና ወንድማማችነት እንዲሰፍን መስራት ይገባል ያሉት በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የመንግስት ተረዳት ተጠሪ አቶ ነጋ በራ፣ ሂደቱን እየፈተሽን የጋራ ምክር ቤቱን በማጠናከር የዲሞክራሲ ስርዓት ግንባታን ማጠናከር ፋይዳዊ የላቀ ነው ብለዋል። ትግል ከሚያደርግ የፖለቲካ ኃይሎች ጋር እንደዚህ አይነት ፕላትፎርም ተዘጋጅቶ በሀሳብ በላይነት የሚተማመንበትን የፖለቲካ አውድ እየተለማመድን እንድንሄድ የሚያደርግ የውይይት መድረክ በዚህ መልኩ በመዘጋጀቱ እኛም እንደ ብልጽግና ፓርቲ ያሳለፍናቸው ውጣ ውረዶች በርካታ ናቸው፣ ያሉት የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰሎሞን አየለ ጽንፈኝነትንና አክራሪነትን በማስወገድ እንደ ሀገር የተያዘውን የልማት ጉዞ ማሳካት ከሁላችን የሚጠበቅ ነው ሲሉ ተናግረዋል። የግል ፍላጎት ያላቸው ይኖራል አይኖርም ተብሎ አይጠበቅም። ነገር ግን ክልሉ ከተመሰረተ በኋላ ደግሞ የግል ፍላጎት ያላቸውንም ጽንፈኞች ጭምር እርምጃ ወስደው ህጋዊ፣ ህዝባዊ ውይይት ተደርገው ሰዎች ከጦርነት ወጥተው ሰዎች ካለመግባባት ወጥተው ሰዎች ከመገዳደል ወጥተው ወደ ልማት ወደ ሰላም ያቀኑበት ሂደት ዝም ብሎ ይመጣ አይደለም። ክልሉ የእኛ የጸጥታ ኃይሉ ውጭ አድሮ ከአውሬ ጋር ጭምር ታግሎ ያመጣ ውጤት ነው። ስለዚህ እነዚህ የጸጥታ ኃይሎቻችን ታንኪ ሊ ያስፈልጋል። እነዚህ የጸጥታ ኃይሎች ጎን መቆም ያስፈልጋል። ለሰላም መቆም ማለት በቃል ብቻ አይደለም። የፖለቲካ ፓርቲ በአጠቃላይ አመራሮቻችንም አባሎቻችንም የሰላም ጉዳይ የህልውና ጉዳይ ነው። የህግ የማስከበር ጉዳይ የህልውና ጉዳይ ነው። ለማንም የሚተው አይደለም። በውይይት መድረኩ ላይ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የፖለቲካ ፓርቲዎች ጋራ ምክር ቤት ሰብሳቢ አቶ ጎዳና ሙኔን ጨምሮ የፖለቲካ ፓርቲዎች ጋራ ምክር ቤት ተወካዮች ክልላዊ ማጠቃለያ ውይይቱን ተሳትፈዋል። ብልጽግና በታሪክ ካለፍንባቸው ፓርቲዎች የተለየ የሚያደርገው ምንድን ነው? እንደ ብልጽግና በከፍተኛ ድምጽ አሸንፎ የለም ብቻዬን አልመራም

ጦርነት ጠማቂው ደግሞ መልሶ ሲሸነፍ የሰላም ሰባኪ የሆንና ከሳሽ ይሆን። የኢትዮጵያ ነገ ገጽታ ምን ይመስል ይችላል? ያስባሉ። የኢትዮጵያ ነገማ የሚያጓጓ የሚያስመረቃ የሚያስቀና ኢትዮጵያ እንዲነበረች የሚያስብር እንደሚሆን ምንም ጥርጥር የለም። ምንድን ነው የሚያነሳሳው ይህን ተግባር ለመፈጸም ኢትዮጵያ ወደ ቢያጣችበት ነገ በጣም ያስቆጭኛል። ኢትዮጵያ ባለፉት 30 ዓመታት ወደ ብላትም ይህ የሆነበት መንገድ በጣም በጣም አስቆጭ ነው። እርስዎ የትዳር አጋር ነዎት፣ አባት ነዎት፣ እና ደግሞ የሀገር መሪ ነዎት። በዚህ ሁሉ ሂደት አንድ ላይ ይህንን ሁሉ ማከናወን አይከብድም? ዜናዎቻችን አሁንም እንደቀጠሉ ናቸው። በደቡብ ኢትዮጵያ ክልል ዳሰነች ወረዳ የዝናብ ወቅትን ተከትሎ በቱርካና ሐይቅ መጨመርና በኦሞ ወንዝ ውሃ ሙላት ሳቢያ የተፈናቀሉ የህብረተሰብ ክፍሎችን መልሶ የማቋቋም ስራ በቅንጅት እየተሰራ እንዳለ የክልሉ አደጋ ስጋትና አመራር ኮሚሽን ገለጸ። የክልሉ ከፍተኛ አመራር አካላት የስራ ኃላፊዎችና ባለሙያዎች በውሃ ሙላት የተፈናቀሉ የዳሰነች ወረዳ ቀበሌያትን በመልሶ ማቋቋም እየተከናወኑ ያሉ ተግባራትን ጎብኝተዋል። ተስፋዩን ለማርያም ባለፉት ወራት በተከታታይ በዘነበው ዝናብ ሳቢያ የኦሞ ግቢ ተፋሰስ አካባቢ መነሻ ያደረገው የቱርካና ሐይቅ መጠን መጨመር በደቡብ ኦሞ ዞን ዳሰነች ወረዳ የሚገኙ ቀበሊያት በውሃ ሙላት ለጉዳት ተዳርገዋል። በዳሰነች ወረዳ ጉዳት የደረሰባቸው አርሶና አርብቶ አደሮች እንደሚናገሩት በውሃ ሙላት የመኖሪያ ቀያቸውን ቀይረው በአዲስ ቦታ መስፈራቸውን ይገልጻሉ። አገር ሁሉ ለቀናል ወሰደድ

በምክትል እርስ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊ ዶክተር መሪም ፍቅሩ በመስክ ምልከታ ወቅት እንደተናገሩት በውሃ ሙላት ጉዳት የደረሰባቸውን ቀበሌያት መልሶ የማቋቋም ተግባር በተቀናጀ መልኩ እየተሰራ ነው ብለዋል። ከተማውን እንዴት ማዳን እንችላለን የሚለውን ስናይ ከተማው ተስፋ ያለው አይመስልም። ጊዜያዊ መፍትሄ ግን እየሰጠን ነው። እንደ ክልልም አይዲፒ ሴንተሮች አሉን። እዚህ ላይ አርብቶ አደሩን ሶስት ቦታ ላይ አስፍረን እርዳታ እየሰጠን ነው። እያኖር ናቸው ያለ ነው። ለእነዚህ ግን በዘላቂነት የምንሰራውን ስራ አጠናክረን እንደ ክልል እየሰራን ነው። የዳሰነች ወረዳ ዋና ከተማ የሆነችው የኦሞራቴ ከተማ በውሃ የመዋጥ እድሏ ከፍተኛ ከመሆኑ ጋር ተያይዞ የተለያዩ የመፍትሄ አቅጣጫዎች ተቀምጠው የተግባር ስራዎች መጀመራቸውን ዶክተር መሪዩን ፍቅሩ አስረድተዋል። አርብቶ አደሩ እንግዲህ ተስፋ አልቆረጠም። እየሸሸም እየኖረ ነው ከብቶቹን ይዞ ተንቀሳቅሶ ውሃ ሲደርስበት እየተነሳ እየሸሸም እየኖረ ነው ያለው። ስለዚህ ህይወቱን ለማስቀጠል አስቻ የሆኑ ነገሮችን ሁሉ ተጠቅመን የአርብቶ አደሩንም ህይወት ማትረፍ መቻል አለብን። በዘላቂነት ደግሞ እንደነ ኦመራቴ የሚመስሉ ከተሞችን ከፍታ ላይ ማውጣት መቻል አለብን እንደገናም ልንገነባቸው የሚገባ ይመስለኛልና ና እነዚህ ላይ ምን ምን መስራት አለብን የሚለውን አቅደን በክልል ደረጃ ምንሰራቸውን እንሰራለን። ዞኑ የራሱን ድርሻ ይወስዳል። ኮሚኒቲው የራሱን ድርሻ ይወስዳል። ለፌዴራልም ደግሞ እገዛ የምንጠይቃቸው ቦታዎች አሉ። እነዚያ ላይ የፌዴራል መንግስት ኃላፊነት ወስዶ በሚያግዘን ቦታ ላይ እንዲያግዘን እየተስማማን እየሰራን ስለሆነ እነዚህን አጠናክሮ መውሰድ ተገቢ ስለሆነ ዛሬ ደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ስትሪንግ ኮሚቴ አባል የሆንን አመራር የሆንን ሰዎች ተቋማት ቢሮ ኃላፊዎች፣ የሚመለከተው አካል በሙሉ በጋራ ተሰብስቦ በዚህ ጉዳይ ነው ዳሰነች የተገኘው። የደቡብ ኢትዮጵያ ክልል ውሃ ማዕድንና ኤነርጂ ቢሮ ኃላፊ አቶ አክሊሉ አዳኝ በበኩላቸው በዳሰነች ወረዳ ከአደጋ ስጋት ነጻ የሆኑ 34 ቀበሌያት በዘላቂነት ከውሃ የመከላከል ስራ የተሰራ ነው ብለዋል በተለይ የ ሰላሳ አራት ቀበሌያት አደጋ ላይ ናቸው ያሉት ና እነኛን ፐርማኔንትሊ ከመመከት አንጻር አሁን በውሃ እንዳዋጡ ጡቅ ማድረግ አኳያ ሁለት ስራዎች ተለይተዋል አንደኛው ስራ ድሬኔጅ ነው ወይም ዳይቨርሽን ነው ይሄ ትልቅ ስራ ነው ይሄ ስራ የክልሉ መንግስት ከፌዴራል ውሀና ኤነርጂ ጋር በመሆን ዳይቨርሽን ስራ ኦሞ ዳይሬክት ቱርካናን ሳያገኝ ዳይቨርት ተደርጎ የሚያርፍበት ሌላ ቦታ ስላለ ወደዛ እንዲሄድ ታሳቢ ተደርጎ ዲዛይን ተሰርተዋል። ስራ ትዕዛዝም ተሰጥተዋል። አሁን ስራ ተጀምሯል። ሁለተኛው ደግሞ ቱርካና እየሞላ ህብረተሰቡ ጋር እየመጣ እያፈናቀለ ስለሆነ ይሄን ደግሞ ለመመከት የዳይክ ስራ አለ። በአጠቃላይ የሚያስፈልገው የዳይክ ስራ ርዝመቱ ወደ 7.5 ኪሎ ሜትር የመሆን ነው። ይሄ ስራ ብሰራ የቀሩ ቀበሌያትን ከሀይቁ መመከት ይቻላልና ለተወሰነ ጊዜ መመከት ስለሚቻል ይሄን ስራ አስጀምረናል። ይሄ ስራ አሁን ባለው ደረጃ ወደ 2.8 ኪሎ ሜትር አካባቢ ተሰርቷል። ግን ማጠናከር የሚፈልጉ ነገሮች አሉ። ከሰባት ወረዳ ከ79 ሺህ በላይ ህዝብ በውሃ ሙላት ሳቢያ የተፈናቀሉትን ከስጋት ነጻ ወደሆኑ አካባቢዎች በማዛወር መልሶ የማቋቋም ስራ መቀጠሉን የተናገሩት የደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋማ ናቸው። በወረዳው ወደ 79818 ሰው ነው የሚኖረው፣ ወደ 80 ሺህ አካባቢ ይሆናል። ነገር ግን 79818 ሰው ከቦታ ቦታ እያዘዋወር ነው ያለነው ነው ይሄ እንግዲህ ቀደም ሲል በነበረው መፈናቀል ሽፍት ያደረግ ናቸው። አሁንም ቦታው ከስጋት ነጻ በሆኑት የሚቆይበት ሌሎችን ደግሞ ተስት እያደረግን ወደ ከስጋት ነጻ ወደ ሆኑ አካባቢዎች እንደገና አዛውረን የመልሶ ማቋቋም ስራውን መንቀጥልበት ነውና፣ እነዚህ ስራዎች በሁለት መልኩ ነው እየተሰሩ ያሉት። አንደኛው ውሃውን ዳይክ በመስራት እንዲሁም ደግሞ ማስተንፈሻ በመስራት አካባቢዎችና ከተማውን ጭምር ጉዳት እንዳያደርስ የማድረግ ስራ። በውሃ ሙላት የተፈናቀሉ ማህበረሰብ አካባቢ የወረርሽኝ በሽታዎች እንዳይከሰቱ አስቀድሞ የመከላከል ስራዎች እየተሰሩ መሆኑን የተናገሩት የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሸው ሽብሩ ናቸው። እነዚህ ሰዎች ከተፈናቀሉ ረዥም ጊዜ ሆኖታል። በዚህ ጊዜ ውስጥ ሁሉ ከዞንና ከወረዳ ጋር በቅንጅት የክልሉ ጤና ቢሮ አብሮ እየሰራ ነው ያለው። አሰፋፈሩ እንዳያችሁት በጣም በአንድ ቦታ በዛ ብለው ስላሉ ወረርሽኝ እንዳይከሰት ስራዎች ተሰርተዋል፣ አሁንም እየተሰሩ ነው ያሉት። በተለይ በዚህ ባለፈው ሳምንት የሰራ ነው የተቀናጀ የኩፍኝ ክትባት ላይ ህጻናትንም ልየት አድርገናል። ሁለተኛ ትልቅ የሚያስቸግር የነበረው ወባ ነው። እዚህ ሁሉም ቤቶች ያው ቤቱን እንዳያችሁት ቤቶች ውስጥ የአጎበር አሰራጅተናል። አሁን ወባ ችግር አይደለም እዚህ። ነገር ግን አሁን መጪው እንግዲህ ሐምሌና ሀሴ ሰኔ ስለሆነ እዛ ላይ ኮሌራ ሊከሰት ይችላል። ለኮሌራ መከላከል ዝግጅቶችን ጀምረናል። ለሀገር ግንባታ የወጣቶች ሚና የጎላ በመሆኑ በጎፋ ዞን ሀገሬን እገነባለሁ ኃላፊነቴን እወጣለሁ በሚል መሪ ቃል በሀገርና በሀገረ መንግስት ግንባታ ሂደት የወጣቶች ሚና ላይ ዞናዊ ማጠቃለያ ውይይት መድረክ በሳውላ ከተማ ተካሂዷል። ስንታየው ሙላቱ ከሳውላ ቅርንጫፍ ጣቢያችን ላደረሰችን ዘገባ ጌትነት ሰሞን እንደሚከተል ያቀርበዋል። በማጠቃለያ መድረኩ ላይ የተገኙት የዞኑ የመንግስት ረዳት ተጠሪና የፖለቲካና ሕዝብ ግንኙነት ዘርፍ ኃላፊ አቶ ቦረና ቦላዶ ወጣቶች በሀገር ግንባታ ላይ በመሳተፍ የአካባቢውን ጸጋ በመጠቀም ልማትንና ብልጽግናን እውን ማድረግ እንደሚቻልም ተናግረዋል። ወጣቶች የሥራ ባህላቸውን በማዳበር እያሻቀበ ያለውን የኑሮ ውድነት ማስተካከል የሚቻል መሆኑን አስረድተዋል። ወደ ፈጠራ ስራ ወጣቱ እንዲያዘነብል ኢኖቬቲቭ የሆነ ቲንኪንግ ውስጥ ዲዛይን ቲንኪንግ ውስጥ ወጣቱ መግባት እንዳለበት አቋማቸውን ገልጸዋል። የባከነውን ጊዜ ከዚህ በኋላ ባሉት ጊዜያት ሰርተው ለማካካስ ቀንና ሌሊት የመስራት ባህል ለማዳበር የስራ ፈጠራን ባህል የማዳበር ስራ መፈለግ ስራ መቀጠር ከድህነት እንደማያላቅቅ ወጣቱ አረጋግጠዋል። ስለዚህ ስራን መፍጠር አለብን። ወደ ስራ ፈጠራ ፊታችን ማዞር አለበት አለብን መንግስትም ተገቢውን ድጋፍ ማድረግ አለበት። ምቹ ሁኔታ መፍጠር አለበት። የጎፋ ዞን ብልጽግና ፓርቲ የወጣቶች ክንፍ ጽህፈት ቤት ኃላፊ አቶ ክሩቤል ይስሀቅ በበኩላቸው በብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የወጣቶች ክንፍ በሀገር መንግስት ግንባታ ላይ የተዘጋጀ ሰነድ አቅርበው ሰፊ ውይይት ተደርጓል። በወጣቶች በርካታ በጎ ስራዎች የሚሰሩ ስራዎች አሉ። በየጊዜው በዞናችንም በክረምትም በበጋም በማስተማር ደም በመለገስ ቤት በመገንባት በተለያዩ ነገሮች የሚሰሩ ስራዎች አሉ እና ይህን ተግባር በጉልበትም በእውቀትም በገንዘብም በተለያዩ ነገሮች ገንዘብም በመሰብሰብ ጭምር ከሰው ወጡ አልፎም እስከ ቅርብ ጊዜ የሀገራችን ህዳሴ ግድብን በቦንድ ግዢ ንቅናቄ ውስጥም ወጣቶች ተሳትፎ ስራ እየሰሩ ነው። የመድረኩ ተሳታፊዎች በሰጡት አስተያየት የወጣቶችን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ የልማት ስራዎችን ለማጠናከር የስራ ዕድል ፈጠራና የብድር አገልግሎት ከማመቻቸት ረገድ የሚስተዋሉ ችግሮች እንዲቀረፉ ጠይቀዋል። ሀገርን መገንባት ለወጣቱ የግዴታ ጉዳይ ነው። ስለዚህ ወጣቱ ሀገርን ስለመገንባት ስናወራ አሁናዊ ነባራዊ ሁኔታን ስንመለከት አይደለም ሀገር ይቅርና ወጣቱ ራሱን መገንባት በማይችልበት ሁኔታ ላይ ያለው አጠቃላይ የኢትዮጵያ ወጣት ማለት ይቻላል ከኑሮ ውድነት ከስራ አጥነት በአጠቃላይ ወጣቱ ራሱን መገንባት የማይችልበት ወጣቱ ጋር ቀርበን ኢንተርቪው ብናረግ ተስፋን ያጣ ወጣት ነው በአብዛኛው የምናገኘው ተስፋ በቆረጠው ወጣት መካከል ላይ መንግስት የድርሻውን ሰብአዊ ግንባታን በተመለከተ ምን ነው ያቀደው ወጣቶች ተደራጅተው ወደ ስራ ከገቡ በኋላ ብድር ቶሎ ሳይደርስ ሲቀር እዛ ተደራጅተው የገቡ ወጣቶች ተስፋ ቆርጠው ወደ ኋላ ሲሉ ሌሎች ላለመደራጀት የሚፈልጉበት አይነት ነገሮች ስለሚታዩ መንግስት ትኩረት ሰጥቶ ቢሰራ የሚል ሀሳብ አለኝ። ለወጣቱ የምናመጣው ነገር ምንድን ነው? እንደ ሀገር ብልጽግና ፓርቲ ቅርጾ ይዞ የመጡ ያሉ ነገሮች አሉ። ከዛ ጋር ራሱን እያስተያየ ከዛ ጋር ራሱን ሼፕ ያደረገ ካልሄደ ኋላ ቀር ወጣት ይሆናል። ኋላ ቀር እንደ ጎፋ እኛ ካልቀደም ነዲ አካባቢያችን ዋለቀድ ይሆናል ማለት ከተሳታፊዎች ለተነሱ ጥያቄዎችና አስተያየቶች ከመድረክ ምላሽና ማብራሪያ ተሰጥቷል። የተከበራችሁ ተመልካቾች የህብራይነት ድምጽ ሆነው የደቡብ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች እነዚሁ ነበሩ። ከመላው ስቱዲዮ እና የስርጭት ባለሙያዎች ጋር ብሩክ ፋንታ ብሬያችሁ ቆይታ አደረኩኝ። በያላችሁበት ሰላም